ሰላም ጤና ይስጥልን፣ ውድ ተመልካቾቻችን እንደምን ሰነበታችሁ? ዛሬ ኢትዮጵያ ከምትኮራባቸውና በዓለም መድረክ ከፍ ብላ እንድትታይ ካደረጉ አንዱና ትልቁ በሆነው በውስጡ በግዕዝና በአረብኛ ቋንቋ የተጻፉ ጥንታዊ መጽሕፍትን ወደ ማይክሮፊልም ቀይሮ ወደ ያዘው የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ክፍል ጎራ ብለን እየተሰሩ ያሉ ሥራዎችን ተመልክተናል። አብራችሁን ቆዩ ለምሳሌ አሁን ይሄ መጽሐፍ ሄኖክ በግዕዝ ቋንቋ የተጻፈ ነው በአራተኛው ዓመተ ዓለም በኢትዮጵያ ሄኖክ የተጻፈ መጽሐፍ መጽሐፍ ሄኖክ በውስጡ የተለያየ ፍልስፍና ስለ ስነፈለክ እ ስለ ተለያዩ ሄቨንሊ ረቂቃ ፍጥረታት ሁሉ የሚዘረዘር ነው። የሥነ ፍጥረትን ታሪክ የሚናገር የጊዜ ቀመር የአቡሻክር የሚወጣው ከዚህ የጊዜ ቀመር የሚወጣው ከዚህ ነው። እና ሃይማኖታዊ የሚለው ነገር አይደለም። አሁን አብዛኛው የፍልስፍና መጽሐፍ ነው፣ የሥነ ፈለክ መጽሐፍ ነው ማለት ነው። ስለዚህ ይሄ አሁን ለዓለም ፍልስፍና ለዓለም የተለያዩ ግኝቶች በጣም መሰረት የሆነ ነው ሄኖክ አሁንም አውሮፓውያን ሄኖክ ደ እያሉ ያው እንደሚሰበሰቡበት በየወሩ እየተጠና ያለ መጽሐፍ መሆኑን ሌሎችም የፍልስፍና መጽሐፍቶች አሉ እና አሁን ይሄ በዓለም ቅርስነት ተመዝግቧል። ለምሳሌ ስለ ሁለት የጽሁፍ ቅርሶች በዓለም ቅርስነት ኢትዮጵያ አስመዝግባለች። አንደኛው መጽሐፈ ሄኖክ ነው። ኛው መጽሐፈ ቅዳሴ ይባላል አስራ ሰባተኛው ክፍለ ዘመን የተጻፈ የዳግማዊ አፄ ምኒልክ ታሪክ በ19ኛው ክፍለ ዘመን የተጻፈ ፍትሐ ነገስት ለህገ መንግስት መሰረት የሆነው ከአጼ ዘርዓ ያዕቆብ ጀምሮ እስከ ምኒልክ ህገ መንግስት ከሚሰራበት ጊዜ ድረስ ፍትሐ ነገስት ፍትህ መንፈሳዊ፣ ፍትህ ስጋዊ ተብሎ ያገለግል የነበረው ይሄም የአስራ ዘጠነኛው ክፍለ ዘመን ነው፣ በማይክሮፊልም የሚገኝ ነው። ሌላው መጽሐፍ ታሪክ ነገስት ይሄም፣ የነገስታት ነገስታት ኢትዮጵያ ታሪክ ዘግቦ የያዘ መጽሐፍ ነው። ይሄም የሃያኛው ክፍለ ዘመን አንድ ሁለት ሦስት አራት አምስቱ በዚህ ክፍል የሚገኙ ናቸው። በቅርስ ነው የተመዘገቡት። ሌላ አራት እንትኖች አሉ ብራናዎች፣ እነዚህ አርባት ወንጌል የአስራ አራተኛው እንግዲህ ዘጠኝ መቶ ዓመት የቆየ ነው ማለት ነው። ይህኛውም የጳውሎስ መልእክት 15ኛው፣ ግብረ ህማማት ከፈረስ ቆዳ የተሰራ የግብረ ህማማት በአስራ አምስተኛው የተጻፈ ነው። ከደብረ ቢዘን አካባቢ ኤርትራ የተገኘ ነው። በንጉሠ ነገሥቱ ጊዜ እዚህ የመጣ አሁን፣ ይሄ እዚህ ጋር በአገልግሎት ብዛት ብራናው ዋናውን ብታየው እዛ ጋር በአገልግሎት ብዛት የተጎዳ እዚህ ጋ የጠቆረ እዚህ ጋ ይታያል። ብራናው ግን አሁን በአካል አለ እዛ አሁን በዚህ ስንገለግል ያኛው ትንሽ እፎይታ ያገኛል። ለጥበቃ አንከባካቢ ማለት ነው እና አንድ ሁለት ሶስት ይሄ አራተኛው ደግሞ ይሄ የዳዊት መዝሙር ሮም ላይ እየታተመ ነው። የ16ኛው መቶ ክፍለ ዘመን የእጅ ጽሁፉን እንዳለ ባለበት ዜሮክስ አድርገው ያሳተሙት እጅ ጽሁፍ ነው እና ሮም ላይ ነው የታተመው። ይሄ መ እነዚህ አንድ ሁለት ሶስት አራቱ ሲደመር ይሄኛው አምስት ስንት ሆነ? ዘጠኝ ከዛ የሶስት የነገስታት ደብዳቤዎች የአጼ ንጉስ የአጼ ምኒሊክ ደብዳቤ ለሞስኮ ንጉስ ኒኮላስ ካዷ ጦርነት በፊት ድጋፍ እንዲያደርግላቸው ለሞስኮ ንጉስ ኒኮላስ የጻፉት ደብዳቤ ነው። ቀጥሎ ደግሞ ይሄ ይሄኛው ደብዳቤ አጼ ቴዎድሮስ ለእንግሊዝ ንግስት ቪክቶሪያ የጻፉት ደብዳቤ ነው። ከግብር የሞት በኋላ በጣም እያዘኑ የጻፉት ነው ለንግስት ቪክቶሪያ። ይህም ተመዝግቧል። ሌላው የሸዋው ንጉሥ አለስላሴ የምንልካያት ማለት ነው የጻፉት ለእንግሊዝ ንግስት የጻፉት ደብዳቤ። እነዚህ ሶስቱ ደብዳቤዎች የኢትዮጵያን ነገስታት ዲፕሎማሲያዊ ግንኙነት የሚያመለክቱ ናቸው እና መስፈርት አሟልተው በዓለም ቅርስነት በዩኔስኮ አዝወል ሊትራሪ ሄሪቴጅ ተመዝግበዋል ማለት ነው። ስለዚህ በአጠቃላይ እነዚህ አስራ ሁለቱ የጽሁፍ ሀብቶች ተመዝግበዋል በቅርስነት ማለት ነው። በቀጣይ ሊመዘገቡ የሚገባቸው ተብሎ አሁን በተቋም ደረጃ የሬጅስትሬሽን ማንዋል ተዘጋጅቶላቸው ያሉ አረቢክ ማኑስክሪፕቶች አሉ። ክታብ አልፋራኤድና ክታብ አልመስጦፋ የሚባሉ ከሀረር አብደላ ሸሪፍ ሙዚየም የተገኙ ናቸው። ኖሚኔሽን ፎርም ተሞልቶ በአካባቢው የሁንታ በሊቃውንት ተተችተው በፕሮፌሰሮችም ኖሚኔሽን ፎርም በደንብ ተሰርቶ በተቋሙ በእኛ በውክልና እንዲመዘገቡ ለዩኔስኮ ቢሮ ቀርቧል ማለት ነው። የቆዩ ናቸው ወይ ስምንት መቶ ዓመት የቆዩ ያው በ17ኛው ክፍለ ዘመን ይላል መንዙማ ነው ያኛው የ17ኛው ክፍለ ዘመን እ በ አመት ሄጅራ ነው ዘመን ነው የስድስተኛው መቶ ክፍለ ዘመን ያሁን ይሄ የስድስተኛው መቶ ክፍለ ዘመን እንዳባገር የማገዳም ያው ያው ዲዛይኑ ስዕላቱ ምንም ሳይሆን እንግዲህ ምን ያህል አመት ዘመን እንደቆየ ዘመን ተሻጋሪ እንደሆነ ያሳያል ይሄኛው ስምንት መቶ ዓመት የቆየ ከሀረር ከጅጅጋ ከተማ 60 ኪሎ ሜትር ርቀት ላይ የሚገኝ የቱርክ ዑለማዎች በዘመን ያኔ በነበረው ያው የቆየ እንደሆነ፣ ባለ አራት ከለር ነው። በጣም የሚያምር በደንብ የተደጎሰ በጣም ትልቅ 30ን ምዕራፍ የጁዝ ቁርአን የያዘ ነው። ይሄም ትልቅ ቅርስ ነው። በቀጣዩ ኤጀንሲያችን በትኩረት የሚያሆነው ነው በደንብ ዲጂታላይዝ ተደርጓል ቢጠፋ እንኳ ድንገት ሄደን ዲጂታላይዝ አድርገናል ይሄ ከሀረር ከጅጅጋ 60 ኪሎ ሜትር ርቀት ላይ የሚገኝ ነው ይሄንን ቅርስ ጠብቀው የሚገኙ ራሳቸው የግል ሙዚየም አላቸው እዛ ሄደን ነው በመኪና ዲጂታላይዝ አድርገነዋል እዚህ ዲጂታላይዝ የተደረገው አይቲ ክፍል ማየት ይቻላል። እሱ ላይ በደንብ ቢሰራ ጥሩ ነው። መመዝገብ መቻል አለበት። ይህም ይህም እንደዚሁ በአረቢክ ጽሁፎች በአረብኛ የተጻፉ ጽሁፎች በበርካታ በጅማ በጅማ ሁን በቅርብ በጣም በበርካታ ገዳማት፣ በመስጊዶች በደንብ ሰርተናል ወራቤ አካባቢ እዚህ ጉራጌ ዞን ወራቤም አሁን በቅርብ ሰርተው መጥተዋል። እየተሰሩ ነው ያሉት እና ለጥናትና ምርምር ማመቻቸት ነው የዚህ ተቋምም ስራ። እንደ ባለሙያም እኛ አንድ አንድ አንባ አንድ አጥኚ መጥቶ ምንም ነገር አጥቶ እንዳይመለስ ስለሚፈልግ ለጥናትና ምርምር የሚሆኑ ጽሁፎች፣ በተለይ የመመረቂያ ጽሁፍ ማሟያ እየተቸገሩ ነው እነዚህ የፊሎሎጂ ጥናት የሚያደርጉ ሊቃውንት ያ እንዳይሆን ትኩረት መሰጠት አለበት ለዘርፉ ነው። እንደዚህ እንደዚህ መሳሰለ ስራ ይሰራል። ክምችታችን እንግዲህ ከ25 እስከ 30 ሺህ የሚሆን ክምችት ይገኛል። አሁን እንግዲህ ከዛም በላይ እንግዲህ በቀጣይ የበለጠ ክምችቱ እንዲሰፋ ነው የሚፈለገው። አሁን የምታዩ የምናየው ህንፃ እዚህ ጋ ባለ 15 ፎቅ አርካይቫል ሴንተር ነው። እንደዚህ አይነቶቹ ታሪክ እና የእኛነታችን መገለጫ የሆኑ የጽሁፍ ሀብቶች የሚከማቹበት ነው ማለት ነው። የክምችት የቦታ ችግር የለም። ከዚህ በኋላ ግን ተግተን እነዛን በአደጋ ላይ ያሉትን የጽሁፍ ሀብቶቻችን የማሰባሰብ ስራ መስራት መቻል አለብን። ካታሎግ ቁጥር ስትነግረን፣ በዚህ መሰረት ካታሎግ ቁጥር ይህን እንፈልጋለሁ ከዚህ መርጠህ ከጥናት ጋር የሚመጣጠን ማች የሚያደርግ ነገር ስትነግረን፣ ያንን ቁጥር እናወጣና እዚህ ጋ ፊልሙ ወጥቶ ማንበብ ይጀመራል ማለት ነው። እንግዲህ ፊልሙ የሚቀመጠው በአንድ አይነት ነው። ከዛ ይህን ፊልም እንግዲህ ከዚህ አውጥተን እዚህ እናስገባና፣ ይሄ ማንበቢያ ነው። ይሄ ሪደር ማንበቢያ ነው። ሌላ ፍላሽ መሰኪያ ምናምን የለው። ትልቁ ጥቅም ይሄ ነው። በዘርፉ ያጠኑ ሰዎች በማይክሮፊልም ላይ ያለ መረጃ ሀብት ጨረር ካላገኘው፣ ርጥበት ካላገኘው ጥበቃና እንክብካቤ ማናፈስ ስራ የተሰራለት እስከ አንድ ሺህ ዓመት ድረስ መቆየት ይችላል። ምክንያቱም ምንም አይሆንም በቃ ምንም የሚያ እንትን የሆነውን ነገር የለም። ለስርቆትም አይመችም። ይሄ የመጣው ዋናው ሀርድ ኮፒውን ማንስክሪፕቱን ለመጠበቅ ነው ለመጠበቅ መቆየት ይችላል። አሁን ከዲጂታላይዝ ከሆነው ነገር ልዩነቱ ምንድ ነው? ዲጂታላይዝ የሆነው ነገር ለረጅም አመት መቆየት አይችልም። አሁን በየኮምፒውተራችን ያለ ነገር ዲጂታላይዝ የሆነ ነገር በተለያየ ባካፕ ካልተያዘ ከአምስት ዓመት በኋላ ወደ ኮረፕት ሊሆነ ወይም ወደ ቫይረስ ይቀየራል ማለት ነው። ሁለተኛ ደግሞ ለስርቆት ያመቻል። እንደዛ ፍላሽ የሚሰካ ከሆነ በየኮምፒውተሩ ተለያየ ፍሉድ ነው የሚሆነው ስርቆትን አመች ነው የሚሆነ። ሀከሮች ምሳሌ መረጃ መንታፊዎች በቀላሉ ሊያገኙት ይችላል ላይ ከመረጃ ክምችት ላይ። ይሄኛው ግን ለዛ አመች አይደለም። አሁን ይህንን ወደ ዲጂታል መቀየሪያ ሌላ ማሽን አለ። ይህንን ወደ ዲጂታል ቀይሮ ጥናት የሚያደርገው ሰው ፒውር ኢሜጅ እንዲያገኝ ይህንን ያ ዲጂታል መቀየሪያ ኮንቨርተር አለ። ኮንቨርተር ላይ ሄዶ ፒውር ኢሜጅ እንዲገኝ በዛ መልኩ ለጥናትና ምርምር ከሆነ በልዩ ፈቃድ የበላይ አካላት የበላይ አካላት አዎ የበላይ አካላት የሚመለከተው የተቋሙ የበላይ አካል ይፈርማል፣ ይሰጥ ይላል። ታመነበት በቃ ይሰጣል ማለት ነው። ሙሉ ፔጅ ማለት ሙሉ ገጾቹ ሙሉ መጽሐፉ ይሰጣል። ለምንድን ነው ለአናሊሲስ ለቴክስት ኤዲሽን ለጥናትና ምርምር ለመመረቂያ አኔክስ ለማጋ ማድረግ በዛ ይሰጣል። ከዛ ውጭ ግን አሁን ይሄ በአደራ የሚቀመጥ ከተለያየ ገዳማት፣ ከአድባራት፣ ከመስጊዶች፣ ከግለሰቦች እየሰበሰብ የምናመጣው ለትውልድ ለሀገር፣ ለጥናት፣ ለምርምር አገልግሎት እንዲውል ነው። ኦሪጂናላቸው እንዲጠበቅ እንጂ ዝም ብሎ ከዚህ እየተዘረፈም የትም እንዲሄድ አይደለም። የመጠበቅ ማደራ ስላለብን ማለት ነው። በእንዲህ መልኩ በቃ እንክብካቤ ይደረግለታል ማለት ነው። ትልቁ አድቫንታጅ አሁን መረጃ ሀብቶችን በአንድ አካባቢ የመረጃ ማዕከል አሰባስቦ አገልግሎት ለመስጠት ትውልዱ የመረጃ ችግር እንዳይፈጠር በመረጃ መረጃ ያው ለአንድ ሀገር ጉልበት ነው። ስለዚህ ከእውቀት ማነስ ሰውም ሊጠፋ ስለሚችል እውቀት ጥናትና ምርምር የሚያደርግ ትውልድ አሁን እስካለ ድረስ ለዛ አመቻችቶ ይህን ማቅረብ ግባችን ነው ማለት በተለይ አሁን በአረብኛ በጣም ፑር ነበረ። አሁን ከጅማ ከአው የመጡ ነው። በጣም እውነት ለመናገር ከጅማም በጣም በጂቢ ደረጃ ነው። በዲጂታላይዝ የሆኑትን ያመጣ ናቸው። ስለዚህ በርካታ ክምችት አለ። በአረበኛው ዙሪያ አረበኛ ሲባል ያው አብዛኛው ሰው እንደዚህ ሃይማኖታዊ ብቻ ይመስላል ና በምን ዙሪያ የተጻፈዋል በርካ በአረበኛም ባህላዊ መድኃኒት ላይ የተጻፏሉ ፍልስፍና ላይ የተጻፏሉ። እንደገና መዝገበ ቃላቶች አሉ። አሁን አረቡ አለም የሚጠቀምባቸው ጅጅጋ ጋ። ጅጅጋ አብዱሰላም መስጊድ ያገኘ ነው። አረቡ ዓለም መዝገበ ቃላት መሰረት አድርጎ የሚጠቀምበት ክታብ አልሙስተፋ የሚባለው መጽሐፍ አሁን በዩኔስኮ እንዲመዘገብ የተደረገበት አንዱ ለዛ ነው። እና በርካታ ርዕሰ ጉዳይ በነገራችን የራሱ በአገር በቀል እውቀት ያፈራው ሀብት እስከሆነ ድረስ በአገር በቀል እውቀት የተፈጠሩ ናቸው። ስለ ሀገሪቱ ማህበራዊ፣ ኢኮኖሚያዊ፣ ጥበባዊ ነገሮች የያዙ ናቸው። ቀላል ነገር አይደለም ማለት ነው። አንድ ሃይማኖትን ይዘት ብቻ ሃይማኖታዊ አስፔክት ብቻ አይደለም። በተለያየ ርዕሰ ጉዳይ በሁሉም ግእዝም በአረብኛ የሚጻፉ በርካታ ቁም ነገሮችን ያዙ ናቸው ማለት ነው። ለዚህ ደግሞ ጥናትና ምርምር በደንብ አድርጎ ክትትል፣ ጥናት፣ ምርምር፣ ማሰባሰብ፣ ማደራጀት ያስፈልጋል። በዘርፉ የሚያጠኑ ሰዎች ደግሞ አሉ። በዶክትሬት ደረጃ አሁን የውጭ ዓለም ከጀርመን ከዶክተሬሁን ካናዳም ተጀምሯል። ቻይናም አሁን ሌሎችም ጀምሩ እና ግን እኛ ጋ ግን አሁን ያለው እየተንገዳገደ ነው። የፊሎሎጂ ዲፓርትመንት ስለምን ለምንድን ነው ማንማረው? ይሄ ሪሶርስ እያለ የሁሉ ሀብት እያለ የሁሉ ክምችት እያለ ማን ያጥነው? ማን ይረከበው? አሁን አዲስ አበባ ዩኒቨርሲቲ የፊሎሎጂ ዲፓርትመንት በተዳከምሁ ሁኔታ እንዳለ ነው የምረዳው። ግዕዝና የአረብኛ የጥናትና ምርምር ማዕከሉ አሁን ገና አስርተ ዓመታት ሀያ ዓመት እንኳን ሳያከብር በመዳክም ላይ ነው ያለው። አሁን በሌላው በአውሮፓ ያለው ከሁለተኛ ዓለም ጦርነት ጀምሮ ከፍተውት ኢትዮጵያን ስተዲስ ወይም ደግሞ የፊሎሎጂ ዲፓርትመንት እዚያ የተከፍተው ቆይቷል። በጣም ሁለተኛ ዓለም ጦርነት ደሞ እና አባ ጎርጎሪዎስ እዛ ሄደው ኢትዮጵያዊ አባ ጎርጎሪዎስ ናቸው እዛ ሄደው ኢትዮጵያን ስታዲስ እንትን ያሉት ከዛ እና ዮብ ሉዶልፍን ሌሎችንም አስተማሩ ማለት ስለዚህ ብዙ ሊቃውንት ተፈጠሩ ያ አሁን መላ አውሮፓን በጣም ትልቅ እያነቃቃ ያለ ነው ስለዚህ አሁን እነ ጣሊያን አሁን የግዕዝ አባት እናት እኛ እያሉ ነውና ስለዚህ አሁን አረቡ አለምም እንግዲህ ኢትዮጵያ የቢላል ሀገር ነች። የኢትዮጵያ ሊቃውንት በአረብኛውም ዘርፍ በተለይ አንቱ የተባሉ ናቸው። አዎ አንድ ምስል ነበረኝ እንደውም፣ አሁን እዛ ካባው እንትን ቁልፍ ያዡ ጅማ የሰጡን ቁልፍ ያዡ ኢትዮጵያዊ ናቸው። በቃ ጥቁሮ አባት ይገርማል በጣም የኢትዮጵያን ክብር ምን ያህል በየትኛውም እንደው ዘር እንትን ሳይለይ ምን ያህል ኢትዮጵያውያን ክብር እንደነበረ፣ ወደዛ ወደ ነበረን ክብር ነው መመለስ ያለብን። ኢትዮጵያዊ ምድረ ቀደምት ስንል አሁን ምድረቀደምት ምድረ ቀደምት የመነሻ መነሻ የሉሲ ሀገር ቀደምትነቷን እንግዲህ የቢላል የቡና መነሻ የሉሲ እነዚህ አሁን የጽሁፍ ሀብቶችም ደግሞ እነዚህ ክምችቶች ቀደምት የሆኑ ናቸው እና አሁን አፍሪካ ውስጥ አፍሪካ የተጻፈ ለሌላው የምናወርሰው ሀብት እንደሌለን ተደርጎ የተጻፈ ነገር አለ። ለምሳሌ የፍልስፍና አባት የሚባለው ሄግል የሌኒን ተማሪ የጻፈው ነገር አለ። ኢትዮጵያውያን ግን ከአፍሪካም ደግሞ በላቀ ሁኔታ የጽሁፍ ሀብት ክምችት እንዳለን ያመላክታል። ስለዚህ እነዚህ ትልቅ የሀገር ክምችቶች በግዕዝም በአረብኛም ቋንቋ የተጻፉት በግዕዝ የተጻፈው በዋናነት የሃይማኖታዊ መጽሐፍቶች ወይንም የቤተ ክርስቲያን ሀብት ይሁን እንጂ፣ ከዛ ውጭ ደግሞ የተጻፉ የአካዳሚ የተለያዩ ሁሉም። አረበኛውን በተመሳሳይ በአረበኛ ቀጥታ የአረበኛውን ፊደል በመጠቀም አረበኛ አስተምሮቶች አሉት። ሃይማኖታዊ ከሃይማኖታዊ ውጭም ደግሞ የተጻፉ ስለ ፍልስፍና፣ ሌሎች ባህላዊ ሕክምና እንደውም ምናልባት ከዛ በተጨማሪ አጀም የሚባል ሊትሬቸር አለ። አረበኛው ፊደል መንዙማ፣ አጀው ዛጋ ቋንቋ፣ ሀረሪ ቋንቋ፣ ኦሮምኛ ቋንቋ ተጽፈው ይገኛሉ። ስለዚህ ይሄ ሀብት ሁሉም የሀገር ሀብት ነውና ሌላቸው ይገባል። ትልቅ የምንኮራበት ሀብት ነው እና ይሄ ክፍል በተለይ እያደረገ ያለው ወይም እየሰራ ያለው ስራ እነዚህን ትልቅ የሀገር ቅርሶች ከመጠበቅ አንጻር ትልቅ ስራ እየሰራ ነው ያለውና በቀጣይ መተን እንግዲህ፣ እየተሰሩ ያሉ ስራዎችን እንዲሁ ለሚዲያ ምናደርስ ሲሆነ እስካሁን ግን ለነበረን ቆይታ አቶ ሀይሌ በጣም እናመሰግናለሁ። በጣም እኔ የማመሰግናለሁ። እዚህ ያለ ክምችት እያንዳንዱ ኢትዮጵያዊ እያንዳንዱ አጥኚ የዘርፉ ምሁራን እየመጡ እንዲያጠኑበት ጥናትና ምርምር እንዲያደርጉበት መመረቂያ ጽሁፍ እንዲሰሩበት፣ እንጂ አምጥተን ዝም ብለን ማከማቸት ምንም። አንድ ምግብ ተዘጋጅቶ ዝም ብሎ የሚበላው ከሌለ ስፖይልድ ነው ጠላላ። ስለዚህ ይህን ቫሊዩ የሚታወቀው አጥኚዎች ሲያጠኑት። ስለዚህ ከአዲስ ዩኒቨርሲቲም ከተለያየ በግልም በተቋምም ደረጃ የሚያጠኑ ካሉ ይምጡ። በጣም አሁን ክምችቱ እየሰፋ ነው። የሚያነብ ደግሞ መቅነስ የለበትም። ክምችቱ አለ በጣም አሁን አርካይብ ራሱ እጅግ በጣም እየሰፋ ነው። እየሰፋ በዚህ በህንፃ ልክ አሁን ወደፊት እና በርካታ ተቋማት አሁን የውጭ ጉዳይ ሚኒስቴር አሁን አርካይብ አፕሬዛል እየሰራ አሁን የነ ኢንተርፖል ሌሎችም ይቀጥለ እየተመረጠ ይመጣል። በባለሙያ የተያለ ነው ይሄኛውም እነዚህም በጣም እድሜ ጠገብም ስለሆኑ እነሱ ላይ ደግሞ ማስመዝገቡንም እነ እነ ቻይና 900 ምናምን ቅርስ አስመዝግበው እኛ ግን ገና 30 ምናምን፣ ይሄ በጣም አሳፋሪ ነው። ስለዚህ ከእኛ እነዚህ ፊሎሎጂ ሊቃውንታውን እዚህ መጥተው ዲጂታላይዝ አድርገው ከየገዳማቱ ከየመስጊዱ እየወሰዱ እዛ የራሳቸው ዲጂታል ላይብራሪ ከፍተው ከፍተኛ የሀብት ምንጭ አድርገውታል ውጭ በጣም በቃ ቢል ሄድን ሚሊዮነሮች ሆነዋልና እኛ ምንድን ነው አዚ መምጣት አለብንና እሱ ላይ መስራት አለብን ነው ያው አባታችን አሁን ሁል ጊዜ በዚህ እድሜያቸው እንግዲህ እየመጡ ጥናትና ምርምር ያደርጋሉ። ንባብ እድሜን አይወስንም። ስለዚህ በተለይ ጥናትና ምርምር መመረቂያ የሚሰሩ እንዲሰ ወደዚህ እንዲመጡ ጋብዞልን፣ በጣም እኔም በጣም ነው የማመሰግነው።